በጣም ይቅርታ፣ በጣም ይቅርታ ሱሪዬ፣ በጣም ይቅርታ። እናት ይመናቱስ ይቆረቁረዋል። የሄደበት መንገድ ያውቁ ምንም አውቀው ነገር አቤል ያለበትን ቦታ ከልክልሻለሁ። እንዴት አልነግራችሁም። ሳምሪ እንዴት ነው ብታስቡኝ? ሳምሪ ሶሪ ምንም ነው በጣም

ኔወኔሁ ትላንትና ሳምሪ እኔና ዩል ባደረግነው ነገር ትንሽ ስሜታዊ በመሆን እና እራሷን መቆጣጠር ባለመቻሏ ወድቃ ነበረ እና ያንንም አስመልክቶ እኛ ያው አፋፍሰን ሆስፒታል ለማስገባት ሞክረን ነበረ። ሆስፒታልም ከገባች በኋላ ያለው ነገር ያው ከዚህ በኋላ ራሷን ማረጋጋትና የሆነ በቃ ወደ ነበረችበት እንድትመለስ ብዙ ምክር ሰጥተዋታል። ራሷን በጣም እንድታረጋጋ ለራሷ በጣም ትሬት እንድታረግ። አሁን ላይ ግን በጣም እሷ እያስጨነቃት ያለውና እዛም ሆስፒታልም ሆነን ስታወራ የነበረው ነገር ትንሽ በቃ ከራሷ አልፎ ለሌላ ሰው እያሰበች ያለችበት ሁኔታ ላይ ስላለ ያንን ነገር ደግሞ ግዴታ መፈታት ስላለበት እና እሷም ወደ ሰላሟና ወደ ጤናዋ መመለስ ስላለባት ዛሬ ከሳምሪ ጋር ተገናኝተን አንዳንድ ነገሮችን ማድረግ ስላለብን ሶሊያናንም ከቤት ይዛት እንድትወጣ እዩ ይልም መጥቶ ትላንትና የነበረው ነገር በቃ ወደ ኖርማል ነገር እንዲመለስልን የአቅማችንን እኛ ያለ ነው። እዚህ ተሰብስበን ነገሮችን ማስተካከል ስላለብን ያንን በማስመልከት ዛሬ እኔ እዚህ መጥቻለሁና ቤተሰቦች ግን ሳምሪ እንደው ይላታለሁ ትንሽ የተወሰነ አሁንም የሕመም ስሜቱ ቢኖርም ጭንቅላቷ አካባቢ ላይ ግን እኔ ራሴ ሶሊን አወጣታለሁ ከቤት። ሶሊን እጃት መጣለው ብላኝ ስለነበረ ዋናው ጭንቀቷም እሱ ስለሆነ ሶሊ ከቤት መውጣቷና ነገሮችን ማስተካከላችንና አቤል መገኘቱ ስለሆነ ዋናው ፍላጎቷ ያንን ነገር ለማድረግ ደግሞ ሶሊ የኛ ቁልፍ ናትና ሳምሪ ብዙ ነገሮችን አደርጋለሁ አንተ ብቻ ዛሬ ተገኝና ያለውን ነገር በሙሉ እናድርግ። የሚያስፈልጉትን ነገሮች በሙሉ በእንደዚህ በእንደዚህ አይነት ነገር ታግዘኛለህ አብረህ እንድትሆን እፈልጋለሁ ብላ ስላለች ዛሬ እዚህ ተገኘች። ሶሊን ማውራት ይኖርብናል ብላ ስላለች መኖርም ስላለ ማውራትም ስላለበን ተገኘቻለውና፣ ምንም በላይ ደግሞ እያስጨነቀኝ ያለው ነገር ምን ነው፣ አካውንቱ ኔጋ አለ። አብዛኝ ልክ እንደ ሌሎቹም አብዛኞቹ አካውንት ኔጋ አለና ልክ እንደነሱም የአቤል አካውንት ኔጋ አለና ምንም ያው ሰው በራሱ አካውንት ገብቶ የራሱን ነገር ሲመለከት ምልክት ያሳያል ዩቲዩብ ላይ ይሄ የራሱን አካውንት በራሱ ገብቶ በዚህ ስልክ ገብቶ ነበረ ይላለና እሱ ግን አሁን ላይ በምንም ተአምር በራሱ አካውንት እየገባ አይደለም ወደ ቻናሉ ያ ማለት ስልኩን በስነ ስርዓት እየተጠቀመበት አይደለም ስልኩን እየተጠቀመበት አይደለም ስልኩን አልያዘውም ወይ ደሞ ጠፍቶበታል ወይ ደሞ ተሰርቋል ወይ የሆነ ነገር ሆኗል ማለት ነው ራሱ ቻናሉን እየተመለከተው ስላልሆነ እኛ የእሱን ቻናል ያሉን ሰዎች ምናልባት ለሌላ ሰውም ሰጥቶ ሊሆን ይችላል፣ ለናብሪሽ ምናምን ሰጥቶ ሊሆን ይችላል። ግን እሱ ያንን ነገር ባለማየቱ ትንሽ የባሰ ጭንቀቴ እንዲጨምር አድርገዋል። እና አንዳንድ ነገሮችን እየነገራችሁን ያላችሁም ሰዎች አላችሁ፣ ኤርፖርት እንትን በሉ፣ ኤርፖርት እንትን በሉ፣ እንደዚህ እንደዚህ አይነት ቦታ ላይ ጥቆማ መስጠት ትችላላችሁ ምናምን ያላችሁን አላችሁ። እና እያንዳንዱ ነገር ከዚህ በኋላ እኛ ብቻ እዚህ ሰላም ከሆንን ሁሉንም ነገር በስቴፕ የምንሄድበት ነገር ይሆናል ብያስባለውና፣ ቤተሰቦች ብዙ ወሬ አላውዛ አራብራባችሁ። እኔም ጭንቅ ጭንቅ ያለኝ ስለሆነ እኔ ደግሞ መረጋጋት አልቻልኩም። የሚገርማችሁ ነገር ራሴ መረጋጋት አልቻልኩም። ሰው እንዴት እራሱን አረጋግቶ ሌላ ነገር ማድረግ አይቀቷል። በቃ እኔ ራሱ እየበጠበጥኳቸው ያለ እየመሰለኝ ነው ያለው። እና ለማንኛውም ቤተሰቦች ሳምሪ ሶሊያናን ልታመጣት እንደሄደች ቅድም አውርተናል። እና እኔ ይዣት መጣለው ብላኛለች። የተቀጣጠርንበት ቦታ ላይ በሰዓቴ ተገኝቻለሁ እኔ እነሱ እስኪመጡ ድረስ የተወሰነን ቆይና፣ ብቻ እንጃ፣ ፈጣሪ ይርዳን፣ ፈጣሪ ያግዘንና ነገሩን ለማስተካከል ያብቃን። ቤተሰቦች ይሄንን ነው ምላችሁ። ሌላ ምንም ምለው ነገር የለም። በተደጋጋሚ ስደውልልሽ የነበረው እንትን ነው። ምን ምን ላይ ደረሰች ቺሊ ማለት ያ ነው። እዛ ጋር አለ ነገር ሳይሆን ጭራሽ ደግሞ ዛሬ ላይ ተጨንቃ ነበር ቤት ከአንቺ ጋር እና ነገሩ ይስተካከል ለምትለው እኔም ጋር ያለው ሀሳብ ያ ነው። የእኛ ጉዳይ ይደርሳል። ቅድሚያ መቅደም ያለበትን ጉዳይ ብናስቀድም ነው የሚለው። የእኛ ጉዳይ ችግር የለም እኮ ይመለሳል። የማይመለስ ነገር የለም ግን የአቤል ጉዳይ እንዴት ነው የሚደረገው? እንዴት ነው የሚሆነው? በጣም ነገራቶችን ታስተካክላለን። እኛ እናስተካክላለን፣ እኛ እናስተካክላለን። እሺ ሶልዬ፣ አየሩን እዩ። ደግሞ ምን ሰዓት እየደወለልኝ ነበረ። በጣም እያስጨነቀኝ አለው። እሱ ብቻ ሳይሆን አታያትም እንዴ? በእግዚአብሔር በጣም አሞታል። ጌታ ወደ ቤት አስገባት ነበር። አንደኛ ካልተጋላገናኛትም ሄሎ ነገር አሁን ይሄን ደሞ ካየ ደሞ ይሄን ደሞ ሌላ ነገር ነው በቃ የሚያስበው ታውቂያለሽ አይደል? ምንም አዲስ ነገር የለም። አዲስ አበባ ደወልኩ፣ ዱባይ ደወልኩ። እነሱም የባሰ ተጨንቀዋል፣ እነሱም ግራ ገብተዋል። እየፈለጉ ነው ያሉት ምናምን እያንዳንዳቸው። ነገር ግን እናንተ ራሱ አሁን እንደዚህ የሆናችሁ መመልከቴ ለእኔ ራሱ እመም እየፈጠረብኝ ነው ማለት ወይ ካልሆነ በቃ የሆነ ቦታ ስልሽ በቃ እናንተ ችግር የለውም በቃ አንዳንድ ነገሮችን ብቻ ለእኔ ንገሩኝና ያው ችግር የለም እኮ የኛ ህመምና የኛ እንደዚህ፣ ምንም ችግር የለም። ዋናው ደስታ ስለሆነ አቤልም ከመጣ በኋላ የነገራቶችን ከተስተካከሉ በኋላ ሶሊው ወደ እራሷ አትመለስበት ምንም አይነት ነገር አይኖርም። እኛም እንደዛ ማለት ነው። እኔ ችግር የለም። እንደዚህ ደግሞ የሚያጨናንቀኝ እንደዚህ የእናንተ ሰላም አለ ነገራቶቹ ሲበላሽ፣ በጣም ትልቅ ጥፋት ትንሽ ነገር ለማስተካከል ያን ትልቅ ጥፋት ልናጠፋ እንችላለን እኮ

እና ስልኩን እንዲመልስላት አድርጌዋለሁ። ለዩ ሀሳቡን ካላጠፈ ካላጠፈ ማለት ነው እኮ። እሺ አሁን ምንድን ነው እናደርገው? እኔ እኮ ግራ የገባኝ ነገር ሁሉም በየፊናው እየተሯሯጠ ነው ያለው። ሁሉም በየእንትኑ እዚህ እዛ እየተሯሯጠ ነው ያለው። እሱ ደግሞ እንደዚህ እያመማ እኮ ነው። እኔ እኮ ቢያንስ ስልኩ ላይ የሆነ ነገር ካገኘን ብዬ ነው ማታ እግዚአብሔርን ህመም ህመምን ትችዬ ትችም ስልኩን እንዲመልስላት ያደረኩት የሆነ ነገር ካገኘ አንድ ነገር ራሱ ካገኘ እኮ ለእኛ የሆነ ቀዳዳ ውስጥ የምንገባበት ነገር ይኖራል። የሆነ ነገር እኮ ለምን እንትን ለማለት የሆነ ትንሽዬ ፍንጭ ለማግኘት ካገዘን ብዬ ነው ስልኩ ማለት ነው እንጂ በጣም ይከብዳል። እግዚአብሔር ረጋለው ነው በጣም እግዚአብሔር እንዴት እንደሆነ እኔ አላውቅም። እግዚአብሔር የአቤልም ነገር እንደዚህ

እየወሰደው ስልኩ እኔ ምን ምን አውራሽ ሶሪ፣ በእናትሽ እየለመንኩሽ ነው። እኔ በጣም እየለመንኩሽ ነው። ሶሪ፣ አሁን እኔ እየለመንኩሽ አለ። በእናትሽ እኔ እናት

እስከ ዛሬ ሲጠፋብህ እንዴት አንጨነቅ? እንደዚህ እንዴት አንሁን? የሆነ ነገር ቢሆንስ? ምን እየሆንክ ነው? የሆነ ነገር ሆኖ ቢሆን ኬት እናውቃለን? እንደዚህ አንሁን ወደን መሰለክ እንዴ? እንደዚህ ምን ሆነ? እሺ፣ ምን እንደዚህ የሚያስገድዱ ነው? አቅማችንን እየጣርን አይደለ? ሁላችንም አቅማችን እኮ እየጣርን ነው። ለምን በቃ ተረጋግተን ያለውን ነገር አስተካክለን ከዛም በኋላ

እኔ ነኝ ያስመታሁሽ እኔ እናት እኔ በጣም ይቅርታ በጣም ይቅርታ ሰውዬ በጣም ይቅርታ እናት ይመናቱሽ